ማለት ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል እያየን ነው። መልሱ ሲሰጥ ምክር ቤታችሁን ለምሳሌ እንዲህ ላይቭ እያየ ነው። ነገር ግን የእናንተ ምክር ቤት የሰዎችን ሀሳብ ለማስጨረስ ትግስት አጥቶ ፊት ለፊት እያየ ነው የሰዎችን ሀሳብ ተደራጅቶ በሚመስል መንገድ ሲያውክና ሲያደነቃቅፍ ሀሳብ ሳይሆን በስፋት የምንመለከትበት የተደራጁ የሚመስሉ ሰዎች እጅ የሚያወጡበትና የሚያጨበጭቡበት ሀሳብ ሳይሆን አንዳንድ ጊዜ በግልጽ ስለምናይ ነው። ምንም ይሄ የጥቂት ሰዎች ነው አንዳንድ ግለሰቦች እንዳይሉኝ ፖለቲካችን በሚል ነው እርስዎ የገለጹልኝ። ዝም ብለን ብልጽግናን እንመልከተው። ከሶስቱ የትኛው ላይ ነው ብልጽግና ውስጥ በሀሳብ ላይ የሚወያዩ ብልሆች የበዙበት ብልጽግና ነው ያለን፣ ወይስ በክስተት ላይ የሚወያዩ ናቸው ያሉት፣ ወይስ ቀደም ካለው የተሳከረና ከትርክት ጋር አያይዤ የሚጨምረው ነገር ስላለኝ የትኛው ላይ ናቸው ውስጥ ያሉ ልንገርና፣ ብልጽግና እንደ ፓርቲ ሀሳብ ፍጭት ላይ የሚያምን አዳዲስ ሀሳቦችን በማመንጨት ላይ የሚያምን የሚያምን ነው። በተግባር እየሆነ ያለ በተግባር የሚሰራ ፓርቲ ነው። ልንገሪ ነው ምክር ቤታችሁስ፣ ምክር ቤታችን እንደ ተቋም በትክክል እንደሱ፣ ምክር ቤታችሁን ለምሳሌ እንዲ ላይቭ እያየ ነው። ቮልቴር ይላል እኮ በምትናገረው ነገር ባላምንም እስከ ለተ ሞቴ ድረስ እንድትናገረው ጥብቅና ቆምልሃለሁ ይላል። ነገር ግን የእናንተ ምክር ቤት የሰዎችን ሀሳብ ለማስጨረስ ትዕግስት አጥቶ ፊት ለፊት እያየነው የሰዎችን ሀሳብ ተደራጅቶ በሚመስል መንገድ ሲያውክና ሲያደነቃቅፍ ሀሳብ ሳይሆን በስፋት የምንመለከትበት የተደራጁ የሚመስሉ ሰዎች እጅ የሚያወጡበትና የሚያጨበጭቡበት ሀሳብ ሳይሆን አንዳንድ ጊዜ በግልጽ ስለምናይ ነው። ምንም ይሄ የጥቂት ሰዎች ነው፣ አንዳንድ ግለሰቦች እንዳይሉኝ ማለት። ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል እያየን ነው መልሱ ሲሰጥ እና አሁን ሀሳብ ላይ የሚወያይ ብልህ ያለበት እንትን ተቋም ነው። ስሜነህ፣ ምን መሰለ አሁን ጉዳዩን ከሆነ ክስተት ጋር እያያስክ ከድክ ትልቁን ስለ መገለጫው ነው። ትልቁ ስለ ታጣው ነው። ምን መሰለ ምክር ቤታችን በጣም የተረጋጋ በጣም አገር በከፍተኛ እነዚህ ፈተናዎች ውስጥ በነበረች ጊዜ የኢትዮጵያን ሕዝብ ወክሎ እንደ ሀገር አስቦ ኢትዮጵያን በተረጋጋ መንገድ ከፈተና ለማሻገር እየሰራ ያለ ምክር ቤት እንደሆነ ነው። እኛ ምናም ነው፣ ዲሞክራሲ ባህል ነው፣ ዲሞክራሲ ልምምድ ነው። ዲሞክራሲ ደይ ቱ ደይ ህይወት ውስጥ እየሰራ እየወደቅ እየተነሳ የሚሄድበት የምትሄድበት ነው። ለምሳሌ ምክር ቤቶች ላይ ብትወስድ ምክር ቤቶች ላይ አንደኛ የሀሳብ ክርክር ይነሳል። የሀሳብ ክርክሩን በጣም በተደራጀ የሚከራከር ምክር ቤት አባል የመኖሩን ያክል በስሜት የሚያወራ ሊኖር ይችላል። በምክር ቤቶች የአሰራር ስርዓት አላቸው። ለምሳሌ ምክር ቤቱን ለየት የሚያደርገው ምን መሰለህ? ኢች ኤንድ ኤቭሪቲንግ እኛ ምክር ቤት ውስጥ የምንሰራው ስራ ደንብ ላይ በጨበጣ ተነስተ የሚሰራው ስራ አይደለም። አንድ ሰው እየተናገረ እያለ አንድ ሰው በምክር ቤት ውስጥ እሱ የምናገረው ነገር ትክክል አይደለም የስነ ስርዓት ጥሰት ፈጽሟል ብሎ ካለ ስነ ስርዓት ጥያቄ ያለኝ ብሎ ለአፈ ጉባኤው አስፈቅዶ ማስቆም ይችላል። ይሄ ዲያሎግ የእንትኑ አካል ነው። አሁን እኛ ስላለመድ እንዲህ አይነት ምክር ቤት ውስጥ ጭቅጭቅ ሲኖር ስላለመደነ ሳይሆን አሁን እርስዎ በሚሉኝ ልክ ነው። አንዳንድ ነገሮች ነገሮችን ስናይ እንደሱ ነው የተደረገው። ልምምድ እያካሄድን ነው እኮ ብያለሁ። አሁን ብዙ ሰዎች ምሳሳቱት አንዳንዶቹ ሆን ብሎ አንዳንዶቹ ከግንዛቤ እጥረት ለምሳሌ እኛ እየገነባ ነው ያለነው ስርዓት የመድ በለ ፓርቲ ዲሞክራሲ ነው። የመድ በለ ፓርቲ ዲሞክራሲ በፓርላሜንታዊ ስርዓት ማቀፍ ፍልስፍና ማቀፍ ነው የገነባን ያለነው እኛ ኮ በታሪክ ለመጀመሪያ ጊዜ የመድበለ ፓርቲ ስርዓት ኢንትሮዲዩስ ያደግ ነው። ኢህአዴግ ስልጣን ላይ ሲወጣ ነው 1983 ነው። ከዛም በኋላ ለውጡ በይፋ ከታወጀ በኋላ መንግስት ዲሞክራሲን ማስፋት ለኢትዮጵያ ህልውና አስፈላጊ ነው ብሎ በጽኑ ስለሚያምን ከመድብለ ፓርቲ ዴሞክራሲ አኳያ ብዙ እርምጃዎችን ወስደዋል። ለምሳሌ በዚህ ሀገር ላይ በሚገርም ሁኔታ የፖለቲካ ባህላችን ውስጥ አንዱ ያለው ችግር የተለያየ የፖለቲካ አመለካከት ያላቸው የአንድ ሀገር ልጆች በአንድነት ቆመው ለአንድ ሀገር ኮመን በሆኑ የወል እውነቶች ላይ በጋራ መስራት እንደሚቻሉ አይታመንም ነበር። ፖለቲካችን ምንድን ነው የሚያምነው? የተለየ ሀሳብ ያለውን ሰው በማጥፋት በማሳደድ፣ በማሸነፍ በሀይል በማሸነፍ ብቻውን መኖሪን ነው አይደለ መረጠው። ይህን ሁኔታ ለመቀየር ለምሳሌ መንግስት ምንድን ነው ያደረገው? መንግስት አንደኛ የተፎካካሪ ፖለቲካ ፓርቲዎች ከምርጫ በኋላ ብልጽግና ፓርቲ ሙሉ በሙሉ ያሸነፈ ቢሆንም ካቢኔው ሲመሰረት ከላይ እስከታች የተፎካካሪ ፓርቲዎች እዚህ ውስጥ እንዲገቡ ተደርጓል። እናሱ መገለጫ ነው ለዲሞክራሲ እጅግ በጣም እንጂ ብዙ ሰዎች ነው ብዙ ሰዎች እንደው ብዙ ሰዎች ለማሽነት ተጠቀማችሁበት፣ የፖለቲካ ሴራ ነው እንጂ ለዴሞክራሲያዊ ስርዓት ግንባታ ወሳኝ ሚና ሊኖራቸው የሚችሉ አካላት ከናንተ ጋር በፖሊሲ እየተፋጩ ከናንተ ጋር በፖሊሲ እየተከራከሩ ይህን አገር ወደ ተሻለ አቅጣጫ ከፍ ማድረግ ሲኖርባቸው፣ አየን እኮ ወደ እናንተ ከመጡ በኋላ አካታች ፖለቲካ በሚል አስባብ ተሽመድምደው አሁን ብልጽግና ያሻውን ነገር ሲያደርግ የሚከራከረው የሌለ በሚመስል ደረጃ እየተለማመድን ነው። ገና ነን። የመንግስትን ስልጣን የሰጣችሁት አካል እንደ ፓርቲ ልክ ከተሰጣቸው በኋላ አንድ ቀንም ሲከራከራችሁ፣ ሲሟገታችሁ፣ በሀሳብ ሲፋጫችሁ ተመልክተን አይተን አናቅም። ምንም ምናልባት አንዳንድ ጊዜ ክስተት ላይ ተመስርቶ የሆነች መግለጫ ጣል ሊያደርጉ ካልሆነ በስተቀር እናንተንም ለማበርታት ሀገሪቷን ለማጎልበት በሚያስችል መልኩ አላየንም። እና ምናልባት አካታችነት እርስዎ በሚሉት መንገድ ሆኖ ቢሆን ኖሮ ጥሩ ነው። ነገር ግን በዚያ ልክ በማይመስል ደረጃ ተጠልፈው ብልጽግና ሆነው ነው ቁጭ ያሉት። እንደውም የሚባል ነው የሚነገርባቸው ይሄ ሀሳብ የተሳሳተ ነው ብለን እናምናለን። እናንተ ለዚህ ደግሞ ማብራሪያ በቅ ማብራሪያ እና ምክንያታዊ ነን። እንፎካከራለን ማለት በሁሉም ነገር እንጋጫለን ማለት አይደለም እንፎካከራለን ማለት እንደ አንድ አገር ልጆች አገራዊ የሆኑ ጉዳዮች ላይ በጋራ አንሰራም ማለት አይደለም። ለኢትዮጵያ ልማት ለኢትዮጵያ ሰላም ለኢትዮጵያ እድገት ለኢትዮጵያ ከፍታ በጋራ ነው የምንሰራው። ምርጫ ስደርስስ የየ ራሳችን ሀሳብ ይዘን ወደ ህዝብ ነው የምንነደው። እኔ ከብልጽግና የተሻልኩነን እኔን ምረጠኝ፣ እኔ ከኢዜማ የተሻልኩነኝ ነኝ እኔን ምረጠኝ፣ እኔ ከአብን የተሻልኩነኝ እኔን ምረጠኝ ብለን ምርጫ ስደርስ ወደ ህዝብ እነዳለን። በምርጫ ያሸነፈ መንግስት ካለስ ለአንድ ሀገር በጋራ የሚሰሩ ጉዳዮች ላይ በጋራ መስራት እንደምንችል የኢትዮጵያ ፖለቲካ ውስጥ አዲስ ሀሳብና ተግባር እናምጣ ተብሎ ነው አንዱ የመጣው። ስለዚህ ዋናው አላማ የቆየውም የመጠፋፋት የቆየውም የጠላትና የወዳጅ ፖለቲካ እሳቤ ለመቀየር